ሩታዬ የእኔ ነብር ማለት ነው። ስንት የክፋት ድንጋዮች ከውስጥም ከውጭም ሲወረወሩብሽ እነዛን ድንጋዮች እኮ ለቅመሽ ይህን የመሰለ ትዳር ገንብተሽበታል አይደል? ስለዛ አሁንም ቢሆን ማለት ነው እንደኔ እንደኔ እንደአብርሽ አንድ እድል ስጩ ብዬ ነው ማስበው። ሲቀጥል ደግሞ ቤተሰቦች አብርሽ እንኳን ሚስቱ የገዛ ሚስቱ ሩታ ተውና እኔ ራሱ የተረዳሁት ብቻ ሆኖ ነው። በቃ የጥፋቱንም ነገሮችን ማስተካከል አይችልም አይችልበትም የእውነቴን ነው ምላችሁ ሩታ አሁን እኔ ውጭ ሆኜ አብርሽ ስህተቶችን ጥፋቶችን ያስተካክላል ብላ ካሰበች የእውነቴ ነው ምላችሁ ቤተሰቦች ዘበት ነው ምክንያቱም አይችልበትም ይሄንን ደግሞ ከኛ በላይ ከተመልካቾች በላይ አንቺ ሚስቱ ታውቂ ያለሽ እና እያገሹ ነገሮችን አጠገብ ሆንሽ ካላስተካከልሽ አብርሽ ብቻውን ነገሮችን ያስተካክላል ማለት እንደው ዘበት ነው ቤተሰቦች ሲቀጥል ደግሞ አብርሽ ራሱ ዝቅ ብሎ ዛሬ ኤፍሬም አይደለም ይቅርታ መጠየቅ ያለበት አብርሽ ባጠፋው ፋት አብርሽ ራሱ እንደ ሚስትነቷ ዝቅ ብሎ ሚስት ያጥፍቻለሁ፣ ነገሮችን ግን ለማስተካከል ከጎን አንቺ ታስፈልግኛለሽ፣ ነገሮችን ለማስተካከል አንቺ እያገሺ ነገሮችን አስተካክላለሁ ስለዛ ወደ ቤት ተመለሽ፣ ይቅርታ ብሎ ዝቅ ብሎ እግሯ ላይ ወርቆ እሱ ነው ሚስቱን ወደ ቤት መመለስ ያለበት ብዬ ነው ማስበው። ቤተሰቦች፣ የራሴ አስተያየት ነው። በዚህ አጋጣሚ ሁላችሁም የመዳም ቅመሞች ከእናንተ የሚያመልጥ ነገር የለም። የሩታን ቪዲዮ አይታችኋል እና እኛ ቪዲዮን አይተን በእነሱ ላይ አስተያየት ለመስጠት ነው የምንመጣውና እናንተም የየራሳችሁን አስተያየት ኮሜንት እንድጽፉልኝ በአክብሮት ጠይቃለሁ። ስለዛሬ ቪዲዮ ማለት ነው። ሲቀጥል ደግሞ ቤተሰቦች ሩታ ብዙ ነገሮችን አሳልፈሽ የመጣሽ ልጅ ነሽ። ብዙ ፈተናዎችን፣ ብዙ ድንጋዮችን ከውስጥም ከውጭም የተወረወረብሽ ጀግና ሴት ነሽ። ስለዛ ዛሬ ትዳር ማለት ቀል አደለምና ወደ ቤትሽ ተመልሰሽ ነገሮችን እንድታስተካኪ ነው የኔ ምክርና ሀሳብ ማለት ነው ቤተሰቦቼና፣ ከዚህ በኋላም ወልደሽም ሳትወልጅም ብዙ ፈተናዎች ያጋጥሙሻል። ሴት ልጅ ደግሞ በተፈጥሮ አደጋግሜ ብላለው ብልህ ናት። ነገሮችን ማስተካከል ትችላለች። አብርሽን ግን ቤተሰቦቼ ታዝቤ አይቸዋለሁ። ነገሮችን ብቻውን ሆኖ ማስተካከል አይችልም። በፊት እሷ ስትወጣ ነገሮችን ያስተካክላል ብለን ሁላችንም አስበናላል። ግን አይችልም፣ የእውነት አይችልም ብቻውን ቶሎ ለውሳኔ የሚቸኩል እንጂ ያልሆኑ ውሳኔዎችን እየቸኮለ ትዳሩን የበለጠ አደጋ ውስጥ እየጣል የሚሄድ ልጅ ነው። አብርሽን እንዳየወት ከሆነ አይችልበትም። ስለዛ ሩት አሁን ልትረጁ ና ከጠገቡ ከጎኑ ልትሆኝ ይገባል። ነገሮችን አብረሽ ሆነሽ እንደ ሚስት ብልህ ሴት ነሽ። ብዙ ነገሮችን አልፈሽ ነው እዚህ የደረሽው። ትዳር ደግሞ እንደዚሁ ቀልድ አይደለም። ና ጠገቡ ሆነሽ ነገሮችን አስተካክለሽ አንዴና ለመጨረሻ አንድ እድል እንድትሰጪው ነው የእኔ ሀሳብ እና አስተያየት ማለት ነው ች ብዬ ነው ማስበው። ና ዛሬ እንግዲህ ኤፍሬም እና አቤልም በመታረቃቸው ደስ ብሎኛል። ያው በአብርሽ ነገር ተጨንቀው፣ አብርሽ ቁልፉን ለሩታ ስጣት፣ ሩታ ከሌለች ቤት አልቀመጥም በማለት ለኤፍሬም ቁልፉን ሰጥቶት ወደ ቡታጀራ ሊሄድና ቤተሰቦቹም ያው እዚህ ትንሽ ረፍት ያደርግ በቃ ብለው ያለበት ሁኔታን ስላዩ ወደ ቡታጀራ ኬርኩም ምሱ ውሳኔው አልመጣም። ነው አያችሁ፣ አብርሽ ስህተቶችን፣ ችግሮችን ቁጭ ብሎ እያሰብ የሰጠችበትን ጊዜ ከማስተካከል ይቅር ለውሳኔ የሚቸኩል ሰው ነው። ይሄ ደግሞ ከባድ ነገር ነው። እሷ የምትለው ይሄንን ነው። ነገሮችን ከማስተካከል ይልቅ ለውሳኔን የሚቸኩለው ስህተትን ማረም ከዚህ ጀምራል እያለች ነው። አይችልበትም አብርሽ ሩታዬ አንቺ እንደምታስቢው አይደለም ያስበው። ስለዛ አንቺ ታስፈልጊዋለሽ። እኔ አብርሽን እንደዚህ የተረዳሁት ቤተሰቦች ሩታ ታስፈልገዋለች። እሷ ካጠገቡ ካልሆነች ምንም ነገሮችን አስተካክሎ ሩታን ወደ ቤት አይመልሳትም፣ አይችልበትም። በቃ አንዳንድ ሰው ተፈጥሮዋል አደለም፣ እንደዛ ነው። ስለዛ ሩታዬ፣ አንቺ ደግሞ ብዙ ነገሮችን አሳልፈሽ፣ ብዙ ገና ደግሞ ከዚህም የበለጠ ከወልደርሽም በኋላ ሳትወልጅም ብዙ ፈተናዎች ያጋጥሙሻል። ትዳር ቀላል ነገር አይደለም እና ያንን ነገር ደግሞ አብረሹ ካልሆንሽ አብረሽ ብቻውን ያስተካክላል ብለሽ ቤት ጥለሽ ለምትወጭ ከሆነ እሱ ለውሳኔ ሰው ለውሳኔ ቶሎ ቶሎ ስለሚቸኩል ስለማይችልበት ነገሮችን ትዳሮችን የበለጠ እንትን እያበላሸ ነው የሄደው ብዬ ነው ማስበው። ቤተሰቦችን አብረሽን በዚህ ሁኔታ ነው የተረዳሁት። ና ሩታሁን ታስፈልጊዋለሽ። ወደ ቤት ተመለሽ። ና ለአንዴና ለመጨረሻ እድል ስጭሁና እባክሽን ለወደፊትም አሁንም ለሚፈጠሩት ነገሮች የባልሽን ባህሪ ተረድተሽ አብረሽ እያስተካከልሽ ትዳርሽን የደመቀና ያማረ እያደረግሽ መሄድ ምትችው አንቺ ነሽ እንጂ አብርሽን፣ እኔ እንደተረዳሁት ከሆነ ቤተሰቦች ደጋግሚዋለው፣ ብቻውን ሆኖ ነገሮችን ማስተካከል የሚችል ልጅ አይደለም። ውሳኔ መወሰን ብቻ ፈጥኖ የሚችል ልጅ ነው ቤተሰቦች። ይሄ ደግሞ ባህሪው ነው የእውነት ባህሪው ነው። ቤተሰቦች ና ሩታዬንም ነገሩን ጠንቅቀሽ ማወቅ አለብሽ ብዬ ነው ማስበው። ስለዚያ በብዙ ፈተና ያለፍች ልጅንሽ ና ወደ ቤት አልመለስም ሳይሆን ተመልሰሽ እድል ሰተሹ ነገሮችን ማስተካከል አለብሽ ሩታዬ። በወዲሻሹ የሱ ልጅ ነው። ስለዚያ ልጅ ያላባት ማደግ የለበትም ማለት ቤተሰቦች። አንቺ ነገሮችን አብሬሽ ያስተካክላል ብለሽ ባረዘምሽበት ሰዓት እሱ ደግሞ የተሳሳቱ ውሳኔዎችን እየወሰነ አንቺን፣ አንጀትሽን፣ ልብሽን ተስፋ እየቆረጥሽ እንድትሄጅ ያደረግሻል። ያን ጊዜ ወደ ቤትሽ የምትገቢበት ተስፋ እየጨለመ ነው የሚሄደው ማለት ነው። ያም የሆነው ደግሞ ሄድሽ ፈልጎ ሳይሆን ሳይፈልግ ባህሪው ነው። በቃ አብርሽ፣ እኔ የተረዳሁት ይሄ ነው። ቤተሰቦቼ ማለት ነውና ወደ ቤት ገብተሽ ነገሮችን አብራችሁ አስተካኪ። በእናንተ ምክንያት አቤል ኤፍሬምም ከስተቱ ተምሮ ይቅርታ ቢጠይቅም እነሱም ተጨነቁ። እውነት አብርሻውን እላው ላይ እየወሰደ ያለው ውሳኔ የውሳኔ ሰው ነው። በጣም ፈጣን ነው። ይሄ ሁሉ መሆኑ ግን ስህተት እንደሆነ እኮ ሳቀው እየቀረ እኮ ነው የእውነቴን ነው የምላቸው። አለማስተዋል ነው እሱ ጋር እና እሷ ጋለው ማስተዋል በጣም ይለያያል። ለዛ ነው ሴት ልጅ በተፈጥሯ ትልቅም ሆነች